ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ፣ ውድ ቤተሰቦች እንደት ናችሁ? ዛሬ ደግሞ ዶሮ ልሰራ ነው። እንግዲህ ሁሉንም ተመልከቱ። ሲበለት ምን ሲል ምን ሲል ሁሉንም ትመለከታላችሁ። ተከታተሉኝ እሺ። ታረገታለሽ ምን እን የምንመስል እንግዲህ እኔ ይችን ትመስላለች። ያው የሀበሻ ዶሮ ናት። ታዲያ ቆንጆ ናት። የሀበሻ ዶሮ ያው እንደዚህ ቻይ ምልጥልጥ አረግ ናት። እና ደግሞ ያው ቀጣይ ደግሞ ተከተሉ። ያው እንግዲህ ዶሮዎችን እነዚህን ይመስላሉ። አሉን ዶሮዎች ጉጉ እግሩ አዎ፣ እግሩ እይሽው፣ እግሩ እግሩ

ይሄ በቀደም ነው። ሰሚራ ጋር ሄጄ ረሳሁት ሙጋድ እንትን ጣዕማቸው ቆንጆ ነው። ቶሎ ይበስላሉ። በቃ ስጋቸው በጣም ቆንጆ ነው። ይህንኛው ትላልቅ ነው ወይ ጣዕም የላቸው እ በቃ

በቃ መጠጣ ለምንድን ነው እራጫለሽ ልብላ ነው የሚባለው? ያው አዎ ልብላ በይ እስኪ ልብላ። እህ ትበጃለሽ፣ ዞሮ ትበያለሽ። እህ ትበያለሽ ነገር እንጂ ዞሮ ትበያለሽ። አቤም ትበያለሽ ለምን አበ- አበይም ትበያለሽ እ አባላም እንግዲያስ አብዱል መሊክ ይበላል። አብዱል መሊክ ይበላል እ እ አንቺ ትበያለሽ አብዱል መሊክ ይበላል ማሽን አታጥፍ እንኳን ቁማ። ኧረ እኔ አልሰማሁት ውስጥ ስለሆንኩ ነው ብለሽ ያው እንግዲህ እንደ አስራ ሁለት እንዲሆን አድርገሽ አድርጌ። ምነው አይሰማሻት? አመማት ደሙ ነው የጊዜ ነው። አማማት እስጋ ነው የሚባለው። አያ አበሻ ዶሮ እንደዛ ነው። ይሄ አሁን ይቺ ስብ ናት። ግን ትልቅ ማለት እኮ ነው። ይሄ አሁን ራሱ ትልቅ ናት። ለስጋ ደግሞ የሀበሻ ዶሮ ነው ቆንጆ፣ እኔ እወዳለሁ። እንቁላሉ ራሱ ይጥማል። አሁን እንቁላሉ ራሱ ቆንጆ ነው። የሀበሻ ደግሞ አንቺ፣ የሀበሻን የሚያላል እንዴ! እንዴ! ያው ከዚህ በስተቀር ምን የሚመጣላት ነገር አለ? ሀገራችን፣ የሀገራችን ማንኛውም ነገር ሁሉ ነገር እኔ እቺ ትበላለች። እሱ እንትን መቋደሻ ይባላል። እሳቱ ላይ እንትን እንዳይል እንትን እንዳይልብሽ፣ አው እንትን አለ አይደል ቁጫ ቢሉ መጥበስ እኮ ነው ሌላ የለውም። ያው እንግዲህ እንትን እዩ የእንትን አረብ ሀገር እሱ ምንድን ነው? መቋደሻ መቋደሻ ነው የሚባለው። አንቺ ላስ ላስተምርሽ አሀ እሱ እንትን ነው። ምንድነው ስሙ እሱ? አይደል መጎደሻ የሚባለው ይሄ ነው። ያማ ጉበት ነው። አዎ ጉበት እኮ ነው ይሄ። ያው ጉበት ነው ይሄ ኩላሌት ጉበት እ? ትንሽ ትንሽ ገልበጥ አርጊው።

ከዛ ሹሮ ነው የምናረገው እኛ። እንትን መስላችሁ? አዎ ይሄን ይመስላል አያችሁ። ያኔ ቆንጆ ነው። እና ቁጥሪ ታዲያ ስንት? እሺ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ስምንት ዘጠኝ አስር። አዎ መቆደሻ አስራ ሁለት ይሄም ከተጨማመረ እንግዲህ አስራ ሦስት ሆነ። አንገት አንገት ጋር አስራ ሦስት ተሳስበና ማለት ነው። አንድ ግን አስራ ሦስት አይሆንም፣ አስራ ሁለት ነው። በቃ ሞልቶልናል። ምንም አንልም። አዎ በቃ ጎበዝ።

እንትን ጨልሟል፣ በደንብ አይታያችሁም። ግን እንዴው ሽንኩርታችን ይሄን ይመስላል። አብስለናል። አሁን እንግዲህ ዶሮአችንን አጣጥበን መጨመር ብቻ ነው። እንግዲህ ይሄን ይመስላል። ምንም ምንም አንልም። ሙያችንን እንግዲህ ያው መቼም ካልቀመሳችሁት

አውቀው እኮ ነው ሲሰለቸት፣ አይዞሽ አንቺ ነህ እንትን አለልኝ። ማዶ ላይ ነው።